አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ግድና የተከበራችሁ ቤተሰቦች እንዴናቸው? ዳላናች ወ አልሐምዱሊላህ ሰላም ነኝ። እንግዲህ ይሄ ሞት ከሞት ሞት በጣም የመታደል ሞት ነው። ወላ ላ ይርሃማችሁ ላይ ራማችሁ አላህ በጀነት ጥላ ስር ያውላችሁ፣ ነው የሚባለው እና አሁን እነዚህ ሞቱ ይባላል። ሱብሃነላህ እነዚህ አሁን ኢላህ ኢላላህ፣ ያውም አላህ ቤት ለስራ ሲከላወኑ፣ ዱንያችንን ጎዶሎ ለመሙላት ሲከናወኑ፣ ዴፋ ቀና ሲሉ አይደለም ወደ አሄራቸው የሄዱት፣ ያአላህን ቤት ሲጎበኙ ያላህ ቤት እዛው እዛው እንትን ብለው እዛው ህይወታቸው ያለፈ ነው። እነዚህም ማለት ነው እና እኔ ሳያቸውን በአይን የመጣ ወላህ ላዚም ነው እንላቸው። ምክንያቱም እኛ ለዱንያ ምን ያክል ጥልቀት፣ ፍቅር፣ ገንዘብ፣ ሰው ገንዘብ አቶ አይደለም ሀጅ የማይሰራው ማለት ነው ያኔ ለማጠራቀም በዛ ላይ ይጨመር ይጨመር የሚባል ነገር ሩሃችንን ስላሳየን ነው እንጂ፣ ስንት ሀብታም ስንት ሀብታም ስንት ስንት ስንት ስንት የሞላው ሀጅ ለማድረግ ብዙም እንትን የለውም። ለምን አንደኛ የቱን መኪና አንተ ስትል አንደኛ የቱን መኪና ነው መሙላት የሚፈልገው ወይም ደግሞ ድርጅቱ ይጎልበታል፣ ወይም ደግሞ የጀመረው ነገር ይጎልበታል። እነዚህ ግን እኔ እንጃ። እኔ ማለት ስሜታዊ ነው የሆንኩት ሀቂቀት ማለት ነው። ምክንያቱም እንደዚህ አይነት መታደል አለ። ትልቅ እድል ነው። እንግዲህ ከሞትም ማሟሟት ይለያል። የሞት ሁሉ ማሟሟት ማለት ነው። እውነት ለመናገር ለዱንያ ላይ ከስበውበት፣ አሁን ለምሳሌ አላህ ቤት ላይ ሁነውና ህይወታቸው ያለፈው ይሄ ትልቅ እድያ ነው ብዬ ነው የማስበው። እና አላህ ይረሃማችሁ፣ አላህ ጀነተል ፍርዶስ ሲወፍቃችሁ ነው የሚባለው። እና ሚገርማ ግን ምክንያቱም አላህ ያጻፈላቸው እዛች ቦታ ስለሆነ እንትናቸው። አላህ ሀቲማችን ያሳምርልን። መኖራችን ሳይሆን መኖር እንደምንም እንኖራለን። የዱንያ ማደሩ እንደምንም እንደማንም እንኖራለን። ተቸግረንም፣ አልቀሰንም፣ ተገፍተንም ህይወትን ለማሸነፍ ጎንበስ ቀናን ብለን ስንት ነገርን እያሳለፍን ደስታንም፣ ሀዘንንም በቃ ሁሉንም ናፍቆትን ሁሉንም ዱንያ ላይ እናሳልፋለን፣ ደልቶንም እና ግን የትም ይሁን ምንም ይመርባት ምንም ትሁን ምንም ትሁን ዱንያ ናት። ምን ብታምር ምን ብንሞላቀቅ ምን ዘና ብለን ብንኖር ምን ተቸግረን ብንኖር፣ የማይገርማችሁ ደስ የሚለው ነገር ምን እንደው ታውቃላችሁ? ሀብታም ደሃ ማይለይ ሞት ብቻ እውነት ለመናገር ማለት ነው። እና አላህ መጨረሻችንን ያሳምርልን ማለት ያለብን መጀመሪያችንን ሳይሆን መጨረሻችንን አላህ ያሳምርልን። አልሐምዱሊላህ ሙስሊም አርጎ ለፈጠረ እየታይ አላሁ መለከት ሐምድ ያኔ አላሁ መለከት አላህ ያሳምርልኝ መጀመሪያ ሳይሆን የሰው ልጅ መጨረሻችንን አላህ ያሳምርልን ብላችሁ ዱዓ አድርጉ ጓደኞቼ። አላህም ሞታችንን በሸሃዳ ኑሯችንን በኢባዳ ያድርግልን ኢንሻላህ። ለሁላችሁም ተመኘሁላችሁ። ሀቂቃተን የሆነ እንደዚህ በቃ የሆነ ነገር እንደዚህ በዚህ ሁኔታ ላይ ሳይ ማለት ነው እኔ የእነሱ ሞት አሁን ለምሳሌ የእነሱ ሞት አሁን ሞት ይባላል ለራሴ ጥያቄ ሆኖብኝ ነበር የዋለው ማለት ነው እና ሞታችንን ሞታ አይቀርም ግን መጨረሻ ቤታችንን ያንን ጨለማ ያብራልን። ወላሂ ከምንም ከማንም በላይ እንደፍተ መብራት ድ ውስጥ የሚመጣ ድረስ የምን ያክል ኑሯችን የምትጨነቀውና እዛች ጠበብ ጉድጓድ ውስጥ መብራት ያደርግልን እላችኋለውኝ። ስለዚህ መብራት ስላችሁ ደግሞ ይሄ ዱንያ መብራት እንዳይመስላችሁ ጋይስ፣ ወይ ጉድ እና የጠበበውን ያስፋልን ወንጀላችንን አላ ህዙ ይማረን። አሚን በሉ። ለማንኛውም ወዳጆች፣ ጓደኞች ወዳችኋለውኝ። ሞትን ሳይሆን መፍራት ያለብን አሟሟታችንን ምን ይዘን የሚለውን ነገር ለማስታወስ ያክል ነው ዛሬ ብቅ ያልኩት። ምክንያቱም ምን ላይንን ብለን ራሳችንን መፈተሽ አለብን። ሰው ሲሞት ብቻም ሳይሆን ሰው ሞቶ እንደዚህ ስናይ ሳይሆን መደንገጥ ያለብን መቼ እንደሚመጣ እናውቅ። ነገ ከነጎዳ ዛሬ በቃ በደቂቃዎች የሚጠፋ ከንቱ ከንቱ ዱንያ ናት። እና ስለዚህ ምን ላይነን ብለን እንድናስታውስ ሞት አለብን ብለን ነፍሳችንን ማጥፋት ማተም ማስታወሳችን ለምን ነፍሳችንን እንድንቀጣት፣ ነፍሳችንን በቃ ገደብ ማስያዝ እንደርሳለን። በቃ ሞት አለብን እኮ ብለን ማሰባችን በራሱ የሆነ የሚገድበን ነገር ይኖራል። እና ስለዚህ ሞትን እያስታወስን በየደቂቃዎች ሞትን እያስታወስን እስኪፋር እያበዛል ሞትን መጠበቅ ናያውላቸዋለሁ። እኛ ብንረሳው እሱ ስለማይረሳል፣ ይሄ እሙን ነው። እኛ ልንረሳው እንችላለን፣ እሱ ግን አይረሳ የህግነቱ ደስ የሚለው ነገር ምን እንደው ታውቃላችሁ? እንደው ሞታችን በዚህ ቀን ነው ተብሎ አለመነገራችን። መቼ መገኘኛ ጌታ ቆል ላይ ለኡማቱ ሀሳቢ ስብሓንላህ፣ አልሐምዱሊላህ፣ ረብል ዓለሚን። አላህ ለኛ ምን ያክል የሚያስብልን፣ እኛ ደግሞ የሱ መንገድ ብንከተል የት በደረሰ ነበር። ወላህ ልአዚም እና የሞት ቀጠሯችንን ብናቅምሮ እኔ እንጃ ሀሳብ ይጨርሰን ነበር፣ እውነት ለመናገር ሞትን በሰው ላይ ያኔ እንዲያመጣብን በነፍስ ላይ ሁላ ሞትን እንደመጣ የሞት ቀናችንን ባለማወቃችን አልሀምድሊላሂ ነው የሚባለው። እስቲ ይሰቡትማ ዝም ብላችሁ እንዴ እንደው አስባችሁ ታውቃላችሁ። እና ይህን ይመስላል ማለት ነው ጓደኞቼ። ሞታችንን በሻህዳ ያደርገልን፣ ኑሯችንን በኢባዳ ያደርገልን። በድጋሚ ወዳችኋለሁ። ሰላማችሁ ብዝዝዝት ይበልልኝ በተሳሳት ነው። አላህ ይቅር ይበለን። ይቅር ባዮች ነው። ይቅር ይበለን። እስቲግፋር ማብዛት ነው እንግዲህ። ላችኋለሁ፣ ጓደኞቼ፣ ለማስታወስ ያክል ነው ብቅ ያልኩት። ሰላማችሁ ይብዛ በያላችሁበት። ሰላም አለይኩም ወራህመቱላሂ ወበረካቱ። ሀጅና ዑምራ የምናደርግበት እንደ አይነት ሒማ አይስጣል፣ ለሰራ ለምናምን አይደለም ጋይስ። የምር እስኪ ዱአ አድርጉ። እናት ሰላም ነው